ቅዱሳንን እንተርካለን፣ ግን አንሰብክም። ድርሳናትን እንናገራለን፣ አንሰብክም። የየዘመኑን ታሪክ እንተርካለን፣ አንሰብክም። የክርስቶስ ብቻ ነው የሚሰበከው። እኛ ጥበብን እንናገራለን። የዚህ ዓለም ነገሥታት የዚህ ዓለም መሪዎች የፈረሳዎች ፍልስፍና አይደለም። እሱ ይጠፋል ይለወጣል። የምንናገረው እግዚአብሔር ዘችናችን ብሎ በዓለም አስቀድሞ ያዘጋጀውን የእግዚአብሔርን ጥበብ እንናገራለን። እሱም የሰውና የእግዚአብሔር ዘር ዓለማዊ ግንኙነት ነው ይላል አመስግት ቅዱስ ፓውሎስ አይሁ ታምራትን ይሻሉ፣ ግሪካውያን ጥበብን ይፈልጋሉ። እኛ ግን የተሰቀለው ሞቶ እኛን ከመውደዱ የተነሳ ጳውሎስ እንናገራለን አይልም፣ እናወራለን አይልም፣ እንጫወታለን አይልም፣ እንወያያለን አይልም። እነዚህ ጠባቦች ናቸው። በፍጡር ልክ ተሰፍተው የተቀደም ማለት ተቀደም የተሰፉ በፍጡር የተወሰኑ ክርስቶስን የማይገልጡ ናቸው። እንሰብካለን ማለት ቅድም ዓለም የነበረው ማይከል ዓለም ያለ ዓለምን አሳልፈው የሚልሆን በምድር ብቻ አይደለም የምንሰብከው፣ በሰማይና መሰግነዋለን። ምስጋናችን፣ ዝማሪያችን፣ ደስታችን፣ ሐሴታችን ኢየሱስ ክርስቶስ አመስግኑ። ነገረ ቅዱሳንን እንተርካለን ግን አንሰብክም። ድርሳናትን እንናገራለን አንሰብክም። የየዘመኑን ታሪክ እንተርካለን፣ አንሰብክ። የክርስቶስ ብቻ ነው የሚሰበከው። እሱ ማለት ከቋንቋ በላይ የሆነ በምድርም ማመስገን በሰማይ የማንጨርሰው ታላቁን ንጉሥ አምላካችን መድኃኒታችን ክርስቶስን እንስበከው፣ እንዘምረው። አዎ ምስጋና የሚገባለት ቅዱሳን የተሰደዱለት የታረዱለት የቅዱሳን ስራቸው የነበረ እኮ አላማቸው በሰዎች ላይ መንገስ አልነበረም። አላማቸው ክርስቶስን መግለጥ ነበራ። ወደ ሰማይ ወጣ፣ ግን ሐዋርያት እስከ ዓለም ፍጻሜ ድረስ ዞሮ ወንጌል ሰበኩ። እሱ ደግና የማምራት ስለሆነ በአካል በለያቸው ሙካን እየባረካቸው ወደ ሰማይ ወጣ ይላል። እኛም አንድ ቀን እንወጣለን በኢየሱስ ክርስቶስ ኢየሱስ ክርስቶስ የታመነ አምላክ ነው። የተናገረውን የማያስቀር የማያደርገውንም የማይናገር የታመነ አምላክ ነው። ቤዛ የሆነ ቤዛ ኢየሱስ ክርስቶስ ቤዛ ነው። ፍጡር ቤዛ አይባልም። የትኛው ፍጡር ለፍጡር ቤዛ ሊሆን አይችልም። ማርያም ቤዛ መሆን አይችልም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ መሆን አይችልም። የሁላችንም ቤዛ ስለ ሁላችን ተላልፎ የተሰጠ የተሸጠ መዳኒት ይሆነን። ወዶ የማይጠላ አምኖ የማይከዳ በልጉ ጉሉት በአንደበቱ ሐሰት የሌለበት የኀጢአተኞችና የበደለኞች ወዳጅ ጎተን ከደ ኢየሱስ ክርስቶስ እኔና እናንተ የሚገባንን ቅጣት ተቀብለናል። ይሄ ግን እኮ ጢአት የለበትም። ማን ገለጸለት?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 አገልጋዎቹን የሚገፋ ስለዚህ ይህችን ቤተክርስቲያን ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘመጻቤ ያስጠይቅ ሰድዶ ወያውጽዋ ፈአ ወደኔ የመጣውን ወደ ውጪ አላወጣውም ነው የሚለውና፣ ይሄ ቀሪ ዘመናችን ወንጌልን በስፋት የምንሰፍክበት ነው። አሁን ብዙዎቻችሁ ምንም ያው ይገባቸዋል። ትናንትና እና ጉረ ተክለ ሃይማኖት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛም መኩራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከአራት ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተክርስቲያን ህልውና ወንጌል ነው። ቤተክርስቲያን ሕልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ሌላ ምንም አጀንዳ የላትም።